የዛሬ ምሳችን ይኸውልህ። እያንዳንድ ምድረ ምቀኛ ይሄ ቻቻ ነው እንዳትል፣ ምርጥ የቁርጥ ስጋ ነው። የሚገርም የሚገርም የሚገርም ስጋ ነው። ጸዳ ያለ መስለ እንደዚህ ነው ሰርተን፣ በቃ ዳግማ ትንሣኤን እያከበርን ነው። ያው ጋድስ ቴት ባንሄድም ደርሰን ተመልሰናል። እግዚአብሔር ይመስገን። ትሪያችን ዘመናዊ ነው። እያሳ ትሪ ማኛ ነው። የጤፍ ብርጥ ነው። እግዚአብሔር ለወደፊቱ እንጀራችንን ወፍራም ያድርግልን።